ቀጥለናል እያደመጣችሁን ስላላችሁ እናመሰግናለን። እንደምንም የተሰኘ አልበም በቅርቡ እንደሚወጣ እንግዲህ ድምፃ ቤት ዘቢባ ግርማ ገልጻለች። እንደምንም ያልኩበት ምክንያትም አልበሙ እንደምንም ስላለቀ እና እውነተኛ ታሪክም አለበት ስትል ነው እንግዲህ ሀሳቧን የገለጸችው ተወዳጇ ድምጻዊት ዘቢባ ግርማ አምስት ዓመት ፈጅቷል ይህ አልበም። እንግዲህ የመጀመሪያ አልበሟ እንደሆነና በግንቦት ወር መጀመሪያ የሙዚቃ አልበሙ እንግዲህ በራሷ ዩቲዩብ ቻናል እንደሚለቀቅም ሰምተናል። ወጣትና አንጋፋ የጥበብ ከያንያን በርካታ ያሉ ግጥምና ዜማ ደራሲዎች፣ አቀናባሪዎች ተሳትፈውበታል። 14 እንግዲህ የሙዚቃዎች እንደያዘም ነው የሰማነው። አለምጻ ወዳጆ ይልማ ገብረአብ ብርሃኔ ሞገስ ተካ መለሰ ጌታውን፣ ኢንጂነር ፋንታው ጨፎ ከአንጋፋዎቹ ሲሳተፉ በወጣቶቹ ደግሞ ግጥምና ዜማ ደራሲዎች መካከል እናትነ ግርማቸው፣ አንተነህ ወራሽ፣ ወንደሰኒውብና አቡዲ ያሲን አህመድ ድንቢ፣ እልፍ አገድ አምሻውና ሌሎችም እንደተሳተፉበት ሰምተናል። እንግዲህ ከምንወዳቸው እንግዲህ ድምፃውያን መካከል እንግዲህ ዘቢባ ግርማ ተጠቃሽ ነች። ስሜን በስሙ ቅርብ ጊዜ ደግሞ የለቀቀችልን መያዜን፣ አስታዋሼ፣ ያማል፣ ቅኔው ገራገር እንዲሁም ደግሞ በዲዩት ከሠራቻቸው ስራዎች ውስጥ እንግዲህ አዲስ ፍቅር ይጠቀሳል ከመሳይ ተፈራ ጋር በመሆን ማለት ነው። አየው ገላ ሌሎችንም ስራዎች ሰርታለች። በትወናም እንግዲህ አስመስክራለች በጣም ጎበዝ እንደሆነች። ስለዚህ አዲሱ አልበሟን አስመልክቶ ከልዩ አዲስ ጋር ቆይታን ታደርጋለች። ሄሎ ሄሎ እንዴት ነሽ? ዘዩ ሰላም እንዴት ናት አለን እንግዲህ ቃለ መጠይቁን ለማድረግ ፈቃደኛ ስለሆንሽልኝ፣ በቅድሚያ በጣም ነው ማመሰግነው። ዘዩ ወይኔም በጣም ደስ ብሎኛል። እንግዲህ የሁሉ አዲስ አድማጭ ነኝ። ልዩ አዲስ ነው የእኔ ፕሮግራም እንግዲህ ከዚህ በፊትም ደግሞ እዚህ ስቱዲዮ ውስጥ ተገናኝተን እንግዲህ ቆይታ ማድረጋችን ይታወሳል። ትዝ ይልሻል አደለ? አዎ፣ የኮሮና ጊዜ ነበር፣ እንደውም ያን የከባድ ጊዜ ነበር። እንዴት ነሽ ዘቢ? እግዚአብሔር ደህና ነኝ፣ ደህና ነኝ። እንግዲህ እንኳን ደስ አለሽ ለማለት እፈልጋለሁ። አምስት ዓመት ፈጅቷል ይህ አልበም እንግዲህ አምስት ዓመት እስቲ የነበረውን ጊዜ መለስ ብለን እናስታውስና እንደ ምንም ስለምን እንደተባለ ደግሞ እናነሳለን። እሺ እሺ አመሰግናለሁኝ። እንግዲህ ስለጋበዛችሁ። ድምጤ ይሰማል? እሺ ያው እንግዲህ አልበሜ ከገራገር በኋላ መታሰብ የጀመረ ነው። ግን እንደ ስራ የጀመር ነው፣ ኮቪድ ልክ እንደገባ ነው። ያው በጣም ከባድ ጊዜ ነበር ያ ሰዓት፣ ግን ለእኛ ለሙዚቀኞች ያው ስቱዲዮ ውስጥ ሆነን መስራት የምንችልበት የሆነ ቆንጆ ጊዜ ነበር፣ ለዘፋኝ ማለት ያው ስቱዲዮ ውስጥ ሆኖ ለመስራት እንጂ ጊዜው ቆንጆ አልነበረም። እና በጣም ከባድ ያው ስቴጅ እንኳን ያልሰራንበት ብዙ ነገር ያጣንበት ጊዜ ነው። ግን ስቱዲዮ ውስጥ ሆኖ ለመስራት ጥሩ ጊዜ ነበረ። ያው የዛን ጀምር ነው የተለያዩ ስቱዲዮች ሞክር ነበረ ምናምን። ከዛ በኋላ በመሀል ደግሞ በራስ በህይወት መንገድ ምናምን ደግሞ ታቋርጠዋለህ፣ ከዛ እንደገና ትቀጥለዋለህ ምናምን እና እንዲህ እንዲህ እያለን አሁን አምስተኛ አመት ላይ ገብተናል። እንግዲህ በዚህ ስራ ላይ ከሀያ በላይ ትራኮች ነው የሰራሁት። ነገር ግን ያው መመረጥም ስላለበት እንዲሁም ደግሞ ለቀጣይ አልበም በሚል አስቀርቼ አሁን ላይ ወደ አስራ አራት ትራኮችን መርጠናል። አልበሙ ላይ በጣም ብዙ አይነት የቅኝት እንዲሁም የአፍሮቢት፣ የሀውስ፣ የተለያዩ የሪትም አይነቶች ተካተውበታል። ስራውም ላይ ቅድም እንደጠቀስከው በጣም የምወዳቸው የማከብራቸው ባለሙያዎች ተሳትፈውበታል። እንግዲህ ይሄንን ይመስላል። ከዚህ በፊት እንግዲህ በተለያዩ ሲንግሎች እንግዲህ እናቅሻለን እነሱም ደግሞ ተቀባይነታቸው እጅግ በጣም አስገራሚ ነው። በተለይ ደግሞ በዩቲዩብ በሚወጡበት ጊዜ ለምሳሌ ከሁለት ሳምንት በፊት የለቀቅሽውን ሙዚቃ እንኳን ብናነሳ ከ769 ሺህ ተመልካች አለው አሁን ላይ እየተመለከትኩት እንዳለውት ማለት ነው። እና በጣም በብዙ ቁጥር ተመልካቾች የሚመለከቷቸው ስራዎችን ነው የምትሰሪው። ትልልቅ እይታዎችን የተመለከቱ 11 ሚሊዮን እይታ ያለውም ደግሞ አለ አዲስ ፍቅር የተሰኘው ማለት ነው። እና ተቀባይነትሽ በጣም ከፍ ያለ ነው። እና ለአልበሙ እንግዲህ በዛ ደረጃ ዝግጅት ተደርጓለ እንደ ሲንግሎቹን ጠብቆ እነ ማንስ ተሳተፉበት የሚለውን ደግሞ እናንሳቸው በስም እሺ። ያው እንዳልከው እግዚአብሔር ይመስገን፣ ያው ስራውን እኛም በጣም ተጨንቀን ነው የምንሰራው። ባለሙዎችም እንደምታውቃቸው በጣም ኤክስፔሪንስ ሊሆኑ በስራቸው ዲሲፕሊን ያላቸው ስራ ባለሞች ናቸው የሚሳተፉበት ነገራገር፣ ኦልሞስት ከአስራ ሰባት ሚሊዮን በላይ በወቅቱ በጣም ሪከርድን በመስበር ደረጃ ነበር እና ይህ የሚያሳየው ሰው ለእኔ ያለውን ፍቅር፣ አክብሮት ነው እና ይህንን ደግሞ ሳላመሰግን ማለፍ አልፈልግም። ሌላው በመቀጠል እንዳልከው እዚህ ስራ ላይ ልክ እንደ ሲንግሎቹ ብቻ ሳይሆን ከሲንግሉ በላይ ሰው እንዲወደው ስለምንፈልግ በጣም በብዙ በብር ኮስት በደረ በብር በማውጣት በጊዜ በጊዜ ባለሙያዎች በመሳተፍ ደረጃ በጣም ትልልቅ ብር እየወጣበት ነው የተሰራው እና ራሴን ፕሮዲክት ያደረኩት ሙሉን ስራውን እነዚህ ትልልቅ ባለሙዎች መጣውን ጋር ሲሰሩ ማለት ዲዘርቭ ባያረጋቸውም ይሄ ባይመጥናቸውም የምንከፍለው ግን ደግሞ በቃ በሰዓቱ የተሻለ የምንለውን ክፍያ ከፍለን ነው የሰራ ነው። እንግዲህ ይህ ሁሉ የወጣበት ነገር ሲወጣ አሪፍ ነገር ይዞ እንደሚመጣ በመገመት ነው እና ስራው ላይ ደግሞ አሁን ላይ ካሉት ወጣት ባለሙያዎች ጋር ብቻ መስራት እንችል ነበረ ግን ደግሞ እኛ እየሰማን የመጣ ነው የቀደሙትን የትልልቆቹን ሰዎች ስራ እየሰማን ያደግነው እና ሀሳቤም ምኝቴ ምን ይልቅ እንደነሱ መሆን ስለሆነ ባለሙያዎቹን ለምሳሌ አለምፀሐይ ወዳጆ ጋር በምንልታዝብን የተገናኘ ነው እና እንደዚህ ስነግራት ስላል በኔ ምናምን ሳውራት ስሰማው ወይ በቃ እንደ አንድ ሙዚቃ ብትሰሪልኝ ስላት እንዲህ ደስ እያለኝ ብላ ካለች ሰት ጊዜ ያለኝ ቆንጆ የእናት ሀሳብ ያለው ቆንጆ ሙዚቃ ሰራችልኝ። አለም ደብዳጆን ደግሞ ታውቋት አላችሁ። በሙያዋ አንስታን ተረሰች በጣም ትልቅ የተከበረች ሴት ናት። እንዲሁም ደግሞ ጋሽ ልማ ልማ ገብረአብ ጋር እንደዚህ ሄደን ከሶስት በላይ ስራ ነው የሰራነው። ነገር ግን አንዱ ነው አልበ ብሎ ያካተት ነው። ምክንያቱም ሁለቱ ወይ በሲንግል አውጣዋለሁ ወይም ይቀጥሏል በሚል ምክንያት በጣም የምወዳቸው ስራዎች ስለሆኑ ማለት ነ እንዲባክኑብኝም አልፈለግኩም። ሞገስ ተካ ጋር እንደዚሁ ሁለት ስራዎች ሰርተናል። አምባሰል ቅኝትና ሲክሴት ስራ ነው የሰራነው። ሀሳቡም የተለያየ በቃ በሚል ፍቅርና ክብሮት እንደውም የመጨረሻውን ስራ ስንሰራ ከሀዘን ላይ ሁሉ ለእኔ ብሎ በጣም የሚገርም ጊዜውን ሰጥቶኝ ማለት ሁሉ ይለዋለሁ በየሚዲያው። እነሱ ጋር ያለ ክብርና ፍቅር እኛ ያሆኑ ጀነሬሽን መማርና መውረስ ያለብን ነገር ነው። እና እንዲሁም አበበ ብርሃኒ ጋር ከሶስት ከአራት ስራ በላይ ነው የሰራነው፣ ግን ሁለቱን ስራ ነው የተጠቀምነው በጣም ደስ በሚል ሁኔታ ከሱ ጋር የሚሰራ ነው መሰለ ጌታሁን። እንዲሁም ደግሞ በአንተ ነውራሽ በዜማ ስንመጣ ምረታ ብደስታ አብዲ አብዲ ው ሀገ አሰን እንዲሁም ደግሞ እልፋገድ የምሻው እሱ አለ በግጥሙ። ለናትናኤል ግርማቸው ወንድ ሰሚ ይሁን። ከዛ ደግሞ ያው ሰርፕራይዝ እንዲሆን የምፈልገው ደግሞ ኮላቦሬሽን አድርጌ የሰራሁት ልጠይቅሽ ነበር። በሚገርም ሁኔታ እሱን ነገር ልጠይቅሽ ነበረ ለምን መሰልሽ? በጣም እወዳለሁ እና ቅድም ስታነሹ ለምሳሌ መሐሙድ አህመድና ሂሩት በቀለ አለማየሹ ትና ኩኩ እንዲሁ ሲዘፍሩ ተፈራ ነጋሽም አለ። አይቲን ከነጻነት ጋር እና እንዲህ አይነት ስራዎች አሁን ላይ በእኛዎቹ ላይ ብዙም አይደሉም ያን ያላቸው። አንቺ ደግሞ ከመሳይ ጋር የሚገርም ድዩት ነበርና ደስተስ ነበር ወይልልሽ ነበር ማለትሽ። አው አለ ያው ማን እንደሆነ አይነገርም። አው ምትወዱት ምታከብሩት ጎበዝ የባህል ዘፋኝ ነው። በጣም ነው፣ እኔም ወደው ማከብረው፣ ድምፁ በጣም ለእኔ ልዩ ነው። ራሱ ዘፈኑ ስታይል በጣም ወጣ ያለ፣ ካራክተሮቹ ወጣ ያሉ፣ ትንሽ ለየት አድርገን ለመስራት ሀሳብ ነው። አንድ እንግዲህ ኮላቦሬሽን ስራ አለኝ፣ እንዲሁም ደግሞ እንደምንም ስራ ደግሞ የራሱ የሆነ ልዩ የሆነ ታሪክ አለ። እሱን በደንብ ሌላም ጊዜ ቢሆን አሁንም መግለጽ እችላለሁ። በቃ ቢገለጽልን ደስ ይለኛል። እንደምንም፣ ደስ ይለኛል። እሺ፣ ኢንጂነር ፋንታም አለ። እሱ ደግሞ በጣም ደስ የሚል ቆንጆ የሰርግ ሙዚቃ ሰርቶልኛል። ግጥሙ ከናትናኤል ግርማቸው ጋር እና ከእንትና ጋር ከልፍ ጋር ሰርተውልኛል። ሶሪ፣ በጣም ደስ የሚል ጥምረቶች ነው የነበሩት። እና እነዛ እነዛ ስራዎች አሁን ላይ እንግዲህ ህዝቡ ጋር ደርሶ ሲሰማ ድረስ ለእኔ በጣም በጣም የሚጓጓሁበት ምክንያቱም ዙሪያ ያሉ ባለሙያዎችን ቤተሰቦችን፣ ጓደኞችን አሰምቼ የነበረው ስሜታቸውን የገለጹበት መንገድ ለእኔ የበለጠ እንድጓጓ አድርጎኛል። ምክንያቱም ሰው ለፍቶ ደግሞ የተሻለ ገንዘብ ሊያገኝበት ይችላል። ግን ህዝብ ካልወደደልህ፣ ህዝብ ካልሰማልህ ስኬታማ አይደለህም። በቃ ይሄን ነው የማውቀው። እና አጠገቤ ያሉትን ሰዎች ደግሞ አሰምቼ የሰጡኝ ፊድባክ በጣም ደስ ስለሚል እናንተ ጋር መጥቶ እስክታጫውቱት፣ እስክትሰሙት በጣም ጓጉቻለሁ እና እንዳልከው ደግሞ እንደምንም የተባለበት ብዙ አይነት ምክንያቶች አሉት። አንደኛ ዘፈኑ የተሰራበት ወቅት ላይ ትንሽ ጥሩ ሁኔታ ላይ አልነበርኩም ያንን ጊዜ ያስታውሰኛል። ምክንያቱም ያው የሰው ልጅ በብዙ ነገር ይፈተናል፣ በብዙ በደስታ በሀዘን በብዙ አጋጣሚዎች ይፈተናል እና እኔ በዛ ሰዓት በጣም በከባድ ሁኔታ ውስጥ ራሱ ፈተና ውስጥ የነበርኩበት ጊዜ ነው እና እንደ ሲንግል ሰርቼ ልለቃው በቃ ማለት ወደ ህዝብ ላወጣው የነበረ ስራ ነው እና እግዚአብሔር ደግሞ ሁሌ አጽናኝ አምላክ የሆነ አጋዥ እንዲሁም ደግሞ የሚያረጋጋ በህይወት ያሉትን ነገሮች የሚያስተካከል አባት ነው እና ያ ነገር ተቀይረና እንደውም አልበሜ ላይ በቃ ሁሌ እንዳስበው ይሄንን ጊዜ ሁል ጊዜ የሆነችን ሞመንት እንዳስታውሳት አልበሜ ላይ እንደ መጠሪያ ትሁን ብዬ እያስቀመጥኩት፣ በቃ ማለት ያን ጊዜ በምን የሚያለፍኩበት ጊዜ ነው እና ሁለተኛ ደግሞ አልበሙ ላይ አሁን እዚህ ሚዲያ ላይ እንዲህ ብዬ ማለት ናገራቸው። በጣም በብዙ ነገር ተፈተኝበታለሁ። በጣም በብዙ ያው መቼም እናንተ እዚህ ሙያ አካባቢ ስለሆናችሁ ታውቁታላችሁ። ስፔሻሊ ሴት ልጅ የሆነ ፕሮዲሰር ስትሆን የሁሉንም ባህሪ ፊት ለማድረግ መሞከር፣ ወጪዎቹ፣ ጊዜው፣ ምኑ በቃ የምትሰራበት ሰዓት ምኑ፣ ብዙ ከመኪና አደጋ የተረፍኩበት ጊዜ አለ። ስቱዲዮ ሂጂ ስመለስ በጣም ይሄ ከአደጋ ከዚህ በፊት ሚዲያ ላይ ብዬ ነበር ከአደጋ የተረፍኩበት ጊዜ አለ እና ያ ያን ነገሮችን በሙሉ እግዚአብሔር አበርትቶ የጨረስኩት እንደምንም በራሴ ጥንካሬ የወጣሁበት በራሴ ጥረት እዚህ ጋር ያው ብዙ ባለሙያዎች አግዘውኛል ግን ደግሞ ስራው እንዲወጣ እስኪል እየተፈተንኩበት ያለሁት ነገር ነው እና ሲወጣም በቃ እንደምንም የወጣ ስራ ነው የሚሆነው እና እንደምንም ያልኩበት ምክንያት ከብዙ ነገሮች አንጻር ነው እና ይህን ይመስላል። እንትን ማለት በደንብ እያደመጥኩች ስለሆነ ነው ዘቢብ፣ እና በጣም የሚገርመኝን ነገር መናገር ፈልጋለሁ። በዚህ አጋጣሚ ከእኔ ጋርም ትውውቃችን የኛ በግሩፕ ውስጥ ባለሽበት ሰዓት ጀምሮ ነው እና የዋህነትሽ፣ ቅንነትሽ በጣም ነው የሚገርመኝ በሙያ ውስጥ ያለ ስነ ምግባር ምን ያህል አስፈላጊ እንደሆነ እና ለስኬትም ደግሞ መንገድ እንደሆነ ከሚያሳዩን እውነት ለማውራት ጥቂት የሚባሉ ድምፃውያን ውስጥ አንዱንሽ እና እንግዲህ ፈጣሪ ደግሞ ይጨመርበትና መልካም እድል ነው የሚመኝልሽ እውነት ካስዬ ከልብ ይሄንን ነገር ልንገርሽ ብዬ ነው። መልካም ምኞቴ አውቃለሁ። ካስዬ ሁሉ የምትለኝ ነገር ነው እና እንግዲህ በዚህ የምትጨና በዚህ የምትቀጥል እንግዲህ አይቀይረኝ የሚባለው ነው። እንግዲህ ጸሎት ማድረግ ለዚህ ያደርሳልና በጣም እንግዲህ ስኬት ላይ ደግሞ እንዲደርስ አልበምሽን እመኛለሁ። ሌላ ማንሳት ካለብን እንግዲህ ሁሉንም ነገር ነካክተነዋል። ትወና ላይ ተመልክተንሽ እናውቃለን። ከዚህ በፊትም ደግሞ ባልሳሳት በ ፊልም ውስጥ ከማጀቢያ ሙዚቃ ምሰርተሽ ታውቂያለሽ አይደል? የፍቅር ላድን አይ ቲንክ እንደሱ አይነት የሚል ፊልም ላይ ማለት ነው። በትወና ሳድስ ነገር ይኖራል ወደፊት ምን አለ? አዎ ካሲ እንዳልከው የፊልም ሳውንድ ትራኮች ብዙ የሰራዋቸዋሉ። እንደውም ዘንድሮ በጉማ አዋርድ ሁሉ በወዳጅ ፊልም ሳውንድ ትራክ የጉማ አዋርድ አሸናፊ ነበርኩኝ። የባባ የመጨረሻ ፊልም ነው የባባ የመጨረሻ ፊልም መሰለኝ መጨረሻ ላይ የሰራው ስራ ለእኔም በጣም ደስ ብሎኝ የሰራው ስራ ነው። ደግሞ እንደ አጋጣሚ ሆኖ አዋርዶን መብላት ትች ያለሁኝ ያው ደስ ይላል፣ እንደዚህ አይነት ነገሮች ላይ መሳተፍ። እንዳልከው ደግሞ ፊልም ላይ የእኛ ላይ ከነበረን የሬዲዮ ድራማ በመቀጠል የቲቪ አንድ ሰርተን ነበር። ከዛ ደግሞ ከዛ ልክ እንደወጣሁኝ ምን ልታዘዝ ነበረ የጠበቀኝ። ምን ልታዘዝ ላይ ደግሞ የነበረኝን ኤክስፔሪንስ እንግዲህ ተከታይ የነበሩ ሰዎች የተመለከቱት ሰዎች ያስታውስታል ብዬ አስባለሁ። እና ምን ልታዘዝ ጋር የነበረው የስራ ኮሚትመንት እና ዲሲፕሊን በጣም በቃ መራጭ እንደሆን ስክሪፕት መራጭ እንደሆን አይደል፣ የተመረጡ ቆንጆ ለህዝቡ የሚመጥን ስራ እንድሰራ አስገደደኝ። እና ከዛ በኋላ የሚመጡት በጣም እንዲሁም ስፔሻሊ በዛ ወቅት እዛ በምሰራበት ወቅት በጣም ብዙ ስክሪፕት ይመጣ ነበር። ግን በሚገርም ሁኔታ ተመሳሳይ ነገር ከምልታዝዝ ጋር የሚመሳሰል ወይ ደግሞ ከካራክተሯ ጋር የሚመሳሰል እና እንደ አንዲት ትወናን እንደምትወድና እየሰራች እየመጣች እንዳለች አንዲት ወጣት ደግሞ ታይፕ ሆኖ መቀጠል ጥሩ አይደለም። ምክንያቱም ከዚህ የተለየ አስችልም እንዴ ነው የሚያስብልህ እና እስካሁን የሚፈትነኝን ስክሪፕት አላገኘሁም ግን ደግሞ አሁን በቅርበት ኤላ ፋንታ ሆን እነ ረዲ በረካ ምናምን እያመጡልኝ ያሉ ስክሪፕቶች አሉ አልበሜ አንድ ጊዜ ወደ አድማጭ ላድርስና ከዛ ደግሞ በፊልሙ በደምብ ለናፍቀኝተው ሰው መጣለሁኝ። መልካም እንግዲህ፣ በእሱ የምንጠብቃለን። አሁን እንግዲህ እንደምንም፣ በእውነተኛ ታሪክም እንዳለው እንግዲህ እየነገርሽን ነው። በምንድን ነው የሚወጣው? አድማጮች በምን ይጠብቁ? ከፊ አሁን ቅድም ያልጠቀስኩት ነገር ምን አለ እዚህ አስራ አራት ስርዓት ውስጥ ማለት ነው። በጣም የተለያዩ ሀሳቦች አሉ። በጣም ብዙ ማለት ነው ፍቅርን በብዙ አይነት መንገድ ገልጸነዋል። ምስጋና ያቀረብኩበት እንዳልኩህ ምስጋና ያቀረብኩበት አለ። ስለ ፍቅር የሰበኩበት አለ። ስለ ፊት ጀግንነት የሰበኩበት አለ። እንዲሁም ደግሞ ስለ እናት፣ ስለ ይቅርታ በጣም ብዙ ብዙ አይነት ማለት ነው ሀሳቦች አሉት እና በጣም እንደምንም እና አንድ ደግሞ አምባሰል ስራ ለሞገስ ተካ የሰራው በጣም ይህን የህይወት ታሪክ የምለው እሱ ስራ ህዝቡ ጋር ደርሶ እስኪሰሙት እና በቀይ ሆነ የህዝቡ ምላሽ ስከ በጣም የጓጓውበት ነው እና በጉጉት ጠብቁት። በራሱ ዩቲውብ ቻናል ዘቢባ ግርማ ኦፊሻል ዩቲውብ ቻናል ከሀምሳ አምስት ሺህ ባይገርም ከከፈትኩት ሁለት ዓመት ነው፣ ግን ሰርቼበት አላውቅም። ግን አሁን በዚህ በአራት ወር ውስጥ የፋሚሊ ኮንተንቶች ምናምን እጭንበት ነበር እና በሚገርም ሁኔታ ምን ያህል እንደሚወደኝ ይሄ ማህበረሰብ የምታየው በአራት ወር ውስጥ ከሀምሳ አምስት ሺህ በላይ ሰብስክራይብ ያገኘሁት ማለት በባዶ ነበረ ሁለት ዓመት የቆየው ማለት ነው ምንም ስለማልሰራበት። ግን በዚህ በአራት ወር ውስጥ ከሀምሳ አምስት ሺህ በላይ ሰብስክራይበር አድርሰውኛል። እስኪ ግንቦት አንድ ይለቀቃል የኔ ስራ፣ እስከ ግንቦት አንድ ደግሞ እስኪ ከመቶ አሳልፉኝ እና እኔም ደግሞ ደስ እያለኝ ምክንያቱም በራስ ዩቲዩብ ስትጭ ነው ከስየታ ቃለህ ብዙ የገንዘብ አማራጮችን ብዙ ነገሮችን ትተህ ነው የምትመጣው። የራስ ዩቲዩብ ላይ ስጫን በአንድ የሚመጣ ኢንካም የለውም እየቆየ ሰው ባየልህ ቁጥር ሰው በወደደልህ ቁጥር ነው ገቢ የምታገኘው እና ያንን ሁሉ ሪስክ ወስጄ ነው የራሴ ዩቲዩብ ላይ የምጭ ነው። ስለዚህ ወደ አድናቂዎቼ ደግሞ ትክክለኛውን ዩቲዩብ ቻናል ዘቢባ ግርማ ኦፊሻል፣ ዘቢባ ግርማ ዩቲዩብ ቻናል የሚላለ እሱ ላይ ገብታችሁ እርግጠኛ ሁኑ ከሀምሳ አምስት ሺህ ከሀምሳ ሺህ በላይ ሰብስክራይብ መሆኑን እርግጠኛ ሆናችሁ ሰብስክራይብ አድርጉ። እኔም ደግሞ ግንቦት አንድ ለእናንተ ቆንጆ አድርጌ ክፍል አድርጌ ያማረች ሳልበም ለእናንተ ከቆንጆ ቪዲዮዎች ጋር አመጣላችኋለሁኝ። እግዚአብሔር እንግዲህ ለዛ ቀን በሰላም ያደርሰን። አሚን። ከዚህ በፊት አንድ ልምድ አለ። አሁን ብዙ ሰዎች አንቺ ቅድም ያልሽውንም ሀሳብ የሚያጠናክር ከሆነ አንድ ጥያቄ በዛው እናንሳ። አልበምን በዩቲዩብ መልቀቅ አሁን ዘመኑ ካመጣው ነገር ጋር ግድ ሆኗል። ምክንያቱም ሰዎች ጋር ለመድረስ አስፈላጊ ሆኖ የሚታየኝ እሱ ይመስለኛል። የተለያዩ ፕላትፎርሞችም እንዳሉ አውቃለሁ። በዚህ አጋጣሚ ዮሐና የመጀመሪያ አልበሙን ሲያወጣ በዩቲዩብ በመልቀቅ ቀዳሚ ይመስለኛል፣ ካልተሳሳትኩኝ አስር ትራኮችን ይዞ ማለት ነው እና ያኔ አብረን እናደርግ ነበር ከሱ ጋር። ያንን ሪስክ የወሰደበት መንገድ አልበም መውጣት መደመጥ ይመስለኛል፣ ዘቢባ ካልተሳሳትኩ እሱ መልሶ ይከፍላል የሚል ሀሳብ ስላለ ማለት ነው። ስለዚህ እሱን ነገር በማድረግሽ እንግዲህ እኛም ደስ ይለናል፣ ለአንቺ መልካም ስኬት ነው የምመኘው። ዘቢባ ግርማ የሚል የኦፊሻል የዩቲዩብ ገጽ አለ እንግዲህ እሱን ሰብስክራይብ አድርጋችሁ አልበሙን ግንቦት አንድ አይደል በጉጉት እንጠብቃለን። ግንቦት አንድ በነገር ላይ ለእኔ ልዩ ቀናት እሱንም በነገር ላይ በጣም በሚገርም ሁኔታ ነገሩ ሲገጣጠሙ እኔ ካልኩሌት ሳደርግ የነበረው ፋሲካ በወጣ ፍራይ ዴይ ይሆናል ብዬ ነው። እና በጣም የእግዚአብሔር ስራ የሚገርም ማለት ነው። ቀኑ እኔ ፋሲካ ይውላል ፋሲካ ይውላል ብዬ ያሰብኩት ሀያ ሰባት ነው ማለት ነው። አርብ ነው። ካላንደርን እንደዛ ያየው ይመስል አላውቅም። እና ሰኞ ቢሆን አርብ አንድ ይሆናል ብዬ ነው እንትን ያልኩት ማለት ነው አርብ አንድ ይሆናል። ስለዚህ አርብ ግንቦት ግንቦት ደግሞ ሲሆን ግንቦት አንድ ማለት በቃ ማርያም በጣም የልደት ጊዜ ማርያም በጣም ከባድ የሚከበረበት ቀን ነው፣ ልደቷ ነው። ታውቃለህ አይደለ? የዛም ሰፈር ነሽ? አዎ፣ እኔ ደግሞ ውልደቴም እድገቴም እዛ ነው። እና በቃ እግዚአብሔር ምክንያት አለው በዚህ ቀን ያደረገው ስለዚህ ብዬ አየሁት። ከዛ ከሆነ ጊዜ በኋላ ካላንደርሳ ለከት ፋሲካ ወደ አስራ ሰባት ነው የሚወጣው እና ኢቨን ፕሬስ ኮንፈረንስ ያሰቡት ሁሉ ከአልበሙ ከሚወጣበት ከአምስት ቀን ምናምን በፊት ከአምስት ቀን ከስድስት ቀን በፊት ነው ብዬ ያሰብኩት እና የአስራ አምስት ቀን ምናምን ጋፕ ይኖረዋል። ችግር የለውም ግን ለእኔ ልዩ ስለሆነች ቀኗን መቀየር አልፈለግኩም። እግዚአብሔር ምክንያት አለው። የዛ ቀን እና ቀን እንግዲህ ልደት ይናክብረን ጸልየን ምን ብለን ማታ ቁጭ ሲሉ የኔ ሙዚቃ ይሰማሉ እና ተጋበዙልኝ፣ ውደዱልኝ፣ ላይክ አድርጉልኝ፣ ሁሉን ነገር ኮመንታችሁን አስቀምጡልኝ ማለት እፈልጋለሁ። ዘቢባ በጣም ነው የማመሰግነው። እንደምንም በተሰኘው አልበም ዙሪያ እንግዲህ ከመውጣቱ በፊት ይህን የመሰለ ቆይታ አድርገናል። እንግዲህ አልበሙ ከወጣ በኋላ ደግሞ እዚህ ስቱዲዮ ተገናኝተን ሙዚቃ እየተጫወትን አሪፍ ቆይታ እንደሚኖረኝ ተስፋ አለኝ። ደስ ይለኛል። ደስ ይለኛል። መልካም። በመጨረሻ የምትዩ ነገር ካለ እንግዲህ ለአድማጮች የምታስተላልፊ መልእክት ካለ ደግሞ ይኸው ድሉን እንስጥ። እሺ እሺ፣ ካፌ ያው ሞሪያውራ ነው አልበም ላይ ሆነ እንጂ አሁን በቅርብ የወጣው መያዝ የተሰኘ ስራ በዚህ ሰዓት፣ በጣም ብዙ ነገር ዩትዩብ ላይ ብዙ የሚያስጨንቁ ነገሮች በምንሰማበት ደስ በማይል ጊዜ ላይ የዘፈን ስሜት በሌለበት ሰዓት ላይ በጣም ደስ በሚል መልኩ ኦልሞስት አንድ ሚሊዮን ሊያስገቡኝ ነው። እና ይሄ የሚያሳየው በቃ ህዝቡ ለእኔ ያለውን ፍቅርና አክብሮት ነው። ስለዚህ እኔን እንደወደዳችኝ እንዳከበራችን እግዚአብሔር ይውደዳችሁ እግዚአብሔር ያክብራችሁ። በጣም ለእኔ ትልቅ ኤነርጂ ነው። እንደ አንዲት እናት ከወሊድ በኋላ ተነስታ እየታገለች እንዳለች እናት ይሄ በጣም ትልቅ መነቃቃት ነው። ለአልበሜን በጣም እንድንበረደር እያደረጋችሁ ነው። አሁንም ፍቅራችሁ አይለይ። ከህዝብ ውስጥ ወጥቼ ህዝብ ውስጥ ያለው ልጅ ነኝ። አሁንም ቢሆን የእናንተ እገዛ ያስፈልገኛል። ኢንስሪን ሰብስክራይብ አድርጉሉ በጥሩ ጥሩ ስራዎች እመጣለሁ። እዚህ ስራ ላይ የተሳተፉ ባለሙያዎችን በሙሉ በጣም ማመስገን እፈልጋለሁ። ስፔሻሊ መያዜ ላይ የነበሩ ክሮች በሙሉ ስም እነዚህ ጋር ብላ ለመጥቀስ በሙሉ ስፖንሰር የነበራችሁ ስራው ላይ ተሳተፋችሁ በሙሉ ከቤተሰብ ጭምር በጣም ነው ማመሰግናቸው። እንዲሁም ደግሞ ካስዬ በልዩ አዲስ ፕሮግራማችሁ ላይ እንግዲህ ደስ የሚል ጊዜ እንዳሳልፍ ስላደረጋችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ዘቢብ፣ እንግዲህ መልካም እንደ ጾም ጊዜ እንዲሆንልሽ ፈልጋለሁ። ከዛ ደግሞ በአልበም እንገናኛለን። ግንቦታ እንደ አልበሙን በደንብ እናጣጥማለን። ከዛ በኋላ ደግሞ የተሰማንን ትክክለኛውን ስሜት ይዘን መተን እዚህ ስቱዲዮ ቆይታ እናደርጋለን። መልካም እድል እዚሁ አጋጣሚ መመኘት ፈልጋለሁ። እኔም በጣም ነው ማመሰግነው። ሁላችሁንም እግዚአብሔር ያክብራችሁ። መልካም መልካም ቀን ይሁንልሽ ዘቢብ። ከአልበሙ በኋላ በስፋት እንገናኛለን እንግዲህ ሲንግሉ የነበረውን ስኬት ደግሞ በአልበሙ እንድትደግሚው ይሁን። መልካም ቀን እግዚአብሔር። መልካም ቀን። ሰላም። እንደምንም በተሰኘ አልበም ከዘቢባ ግርማ ጋር ግንቦት አንድ እንገናኛለን።